ለክ፣ በመቶ ዓመት ባምቢና ጓደኞቿን ታጫውታለ። ሴት ማሳደዱን ትተክ፣ ገንዘብ ያዝ አንተ ሞኝ። ሰላም ሰላም ውድ ቤተሰቦች! እንዴት ናችሁ? እንዴት ነበር ቆይታ? እኔ በጣም ደህና ነኝ። ዛሬ ደግሞ ቀውጢና ጸደይ በሆነ ቪዲዮ ተመልሰን መጥተናል። እንግዲህ ሁሌ እንደምንላችሁ ለዚህ ቤተሰብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሂድ። ዩቲዩብ ውስጥ ያላችሁ ሀበሻ ወንዶች ግን ኦኬ፣ ችግር የለውም። ብቻችንን ስንሆን ይሁን። መቼም አይ እንደስታ አይነፈግም። ግን ከወንድ ጋር ስንሆን እንዲህ የምታፈጡ ወንዶች ግን በሰላም ነው? ቲ ስንቱ ባለ ትዳር እኮ ትዳሩን ፈታ። ታውቂዋለሽ? ኧረ እኔ አላውቀውም። ኧረ ታውቂዋለሽ ብሎ ባልዮ ይገግማል እንዴ! ስታፈጥ እና የምታውቀውን ከሆነ ምናምን ሰላም ነው። ከምንጨናነቅኝም እናንተም ከምትጨናነቁ ሰላም በሉ። እንደኔ ግን እንደኔ ግን በጣም በጣም አውራጅ አውራጅ ለምን አትሉኝም?

ምንም የለውም እንደ ኒኪታ ግን እድለኛ አለ። ገይስ እስኪ ም ቪዲዮ ዩትና ኮመንት አብረን ንባለን። የተቀቀለ እንቁላል፣ እሩዝ በዶሮ እና ደግሞ እርጎ ነው የምታዩት። ኒኪታ ነው ኒኪታ አሁን ከወለደች በኋላ በጣም እንክብካቤ አስፈልጋታል። ምክንያቱም ዝርያቸው ጃይንት ዶጎች ስለሆኑ ግዝፈት ያላቸው ውሾች ስለሆኑ ማንንከባከባቸው ከሆነ ፊዚካላቸው ላይ ትልቅ ትልቅ ተጽዕኖ ነው የሚፈጠረው። እኛም ማንንከባከበን አሁን ላይ ህጻናቶቹ ወደ የት እየሄድን ነው? እናት ወተት ሁለት እግር ያለው ውሻ ከፈለጋቸው አለው አርሰናል የነበረው ኒኪታ ራሱ እንደዚህ አልበላም። ቅቤም ቀብቷት አናቷ እንዳይደርቅ ለአራስ ጥሩ ነው። እኛ ቤት በትክክል እየዘራ ነበር ውዮ

አሁን እኔ ራሴ ትራንስፈር ላረግልን ለእናንተ ምርቃት። ወንዶች ብቻ የሚችሉት ሴቶች የማይችሉት ነገር ምንድነው? ወንዶች ብቻ የሚችሉት ሴቶች የማይችሉት ምንድነው? እኛ ማንችለው እ ይመስለኝ እነሱ ናቸው የሚችሉት። ለምን እንደምታይ እዚህ ይሁን። ለማንኛውም ምን እንደሆነ ማለት ነው። ነገር ነገር ምንድነው? ወንዶች ብቻ ነገር ነገር ምንድነው? ይሄ ነው እንግዲህ እናንተ ኮመንት ኮመንት ኮመንት ሴቶች ዝም ማለት አይችሉም። አይ ነው ዝም ማለት አይችሉም። ስንት ነገር ሳስብ የነበረው ለዚህ ነው። ይሄ ገባ ፋሚሊ። አሁን ወደ እንግሊዝኛ እየገባን ነው። እስኪ መሲ ሰብስክራይብ። እስኪ ቴሌኮሙኒኬሽን ያብዛልን፣ አሜን በለው

ይህ ኮሜንት ያስፈልገዋል። እስቲ እንሂድለት። ሲጀምር መሻዘች አስረች እንጂ አረ ኮሜንት አረ ኮሜንት ለኔ ግዝ ሌብል ላይ ደርሷል። ኮሜንት አትታለል ከሚሉ ቪዲዮዎች በጣም የተመቸኝ ላሳያችሁና፣ ኮሜንት አብረን እናነባለን ስንጥቁን ነው እኮ የሸፈንከው አንተ፣ ራሱ አትታለል የሸፈንከው መስሎ በደንብ የታየኝ አንተ ከጋረድካት በኋላ ነው። ለትንሽ ሸፍናት ነበር። ያብዛልን። ስለ ጣናነሽ ጀልባ የማታውቁትን ነገር ልንገራችሁ። ከዛ በፊት ግን ኮመንት ላይ እስቲ ለጣናነሽ ስም አውጡላትና ጥሩ ስም ያወጣና ብዙ ላይክ ላገኘ በዚህ ሶስት ቀን ውስጥ ለክረምት የሚሆን ቆንጆ ሽልማት ሸልማቸዋለሁ። እንግዲህ ጣናነሽ ባለፉት ሳምንታትና ወራት ያለማቋረጥ አጀንዳ ሆና እየቆየች ያለች ድንቅ ጀልባ ነች። እንግዲህ ብዙዎቻችሁ ስለ ጣናነሽ የተለያዩ ቪዲዮዎችን እየሰራችሁ በምትመጣበት ቦታም ከሷ የተለያዩ ፎቶዎች እየተነሳችሁ እንዳለ ይታወቃል። ትናንትናም እንግዲህ ከኋላ እንደምታዩት እኔ ምድሉን አግኝቼ ወደ ቀበና አካባቢ ወይ ደግሞ ከመገናኛ ወደ አራት ኪሎ ስትሄድ ቀበና አካባቢ አግኝቻታለሁ። በጣም ደስ ብሎ ነበር ስላገኟት። ነገር ግን ስለ ጀርባና ስለ መርከብ ሲወራ ሁልጊዜ በዓለም ታሪክ የምትነሷ ታይታኒክ መርከብን ሁላችንም እናውቃለን። እስቲ ታይታኒክና ጣናንሽን መርከብ እናወዳደር። እንግዲህ ታይታኒክ መርከብ የዛሬ መቶ አስራ አራት አመት ወይም ደግሞ በአስራ ዘጠኝ አስራ አንድ በአውሮፓውያን አቆጣጠር ነበር የተሰራችው። እንግዲህ ታይታኒክ የጣናንሽን ሰባት እጥፍ ነበር የምትገዝፈው ማለት ነው ከዛም በተጨማሪ ከ3000 በላይ ሰዎችን የመያዝ አቅም ነበራት። እንግዲህ አስቡት፣ ታይታኒክ እንግዲህ በ1912 ላይ ነው የተጋጨችው ማለት ነው ከበረዶ ጋር። እንግዲህ በ1912 ደግሞ ኢትዮጵያ ውስጥ መሪ የነበረው አፄ ምኒሊክ ነው። አስቡት፣ እኛ የዛሬ 114 አመት እያነሳን የተለያዩ ታሪኮችን እንጋጫለን፣ እንሰዳደባለን፣ ብዙ ነገር እናረጋለን። ፈረንጆች የዛሬ 114 አመት እንግዲህ አሁን እኛ ብርቅ አድርገን ያስገባናትን የጣናነሽ ጀልባ ሰባት እጥፍ የምታክል መርከብ ይገነቡ ነበር ማለት ነው። ኮመንትና እምብለት ጣጣ ጣጣንሽ ምን አረገች ወንድሜ፣ ምን አረገች ወንድሜ። ዲዲ ሰውን ብታዝናናበት ምን ችግር አለ? ሰይፉ ላይ በእንግድነት ትቅረብልን።

የሚዘይዳሉ ነ ብሎ ነው። ሄሎ ፍቅር ሰፈር መታጠፊያው ጋር ደረስኩኝ እኮ። የት ደርሰዋል? አንተ ማለጌ ምን እያደረክ ነው? እኔ ልቃጠልል ወንድሜ፣ እኔ ልቃጠልል እኔ ልቃጠልል። ያለው ሲለጣለጥ የሌለው ታት ቦለጥ አሮናይ